ኢትዮጵያዊ ጻድቅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መስከረም 18 ቀን ኢትዮጵያዊ ጻድቅ አቡነ ኤዎስጣቴዎስ እሱን ታሪክ ቤተክርስቲያኗ መስከረም 18 ቀን ትናገራለች። ጻድቅ ማለት እውነተኛ፣ በእውነት የሚሄድ እውነቱን የሚናገር እውነትን የሚያደርግ ማለት እንደሆነ ቅዱስ መጽሐፍ ይናገራል። ታላቁ መጽሐፍ ኖህ የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ፣ ኖህ አካሄዱን ከእግዚአብሔር ጋር አደረገ ይለናል። ጻድቅ ማለት እውነተኛ፣ አካሄዱን ከእግዚአብሔር ጋር ያደረገ ማለት ነው ማለት ነው። ይህንን በኦሪት ዘፍጥረት ምዕራፍ ስድስት ቁጥር ዘጠኝ ላይ የምናገኘው ነው። እግዚአብሔርም ኖህን አለው፣ አንተ ቤተሰቦችን ሁሉ ይዘህ ወደ መርከብ ግባ፣ በዚህ ትውልድ በፊቴ ጻድቅ ሁነህ አይቻሃለሁና አግኝቻሃለሁና። ጻድቅ በዚህ ትውልድ በፊቴ ጻድቅ ሁነህ አይቻሃለሁና። አዎ ጻድቅ ሁነህ አይቻለሁና። ስለዚህ ጻድቅ ማለት እውነተኛ ከእግዚአብሔር ጋር የሚኖር ማለት ነው። ስለዚህም በፊት ያለውን ደመወዜን ለመመልከት በመጣ ጊዜ ወደፊት ጻድቅነቴ ይመሰክርልኛል ብሏል። አዎ በቤተ ክርስቲያናችን ውስጥ ጻድቃን የሚባሉ እውነትን የሚናገሩ እውነትን የሚኖሩ ስለ እውነት የሚሞቱና ስለ እውነት እግዚአብሔርን በእውነት የሚያገለግሉ ማለት ነው። በዚህ በመጽሐፈ ሳሙኤል ሁለት ሁለት ላይ ቀዳማዊ ማለት ነው፣ እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም የለምና እንደ አምላካችንም ጻድቅ የለምና ከአንተ በቀር ቅዱስ የለም ነው። ሐናም እመ ሳሙኤል ከአንተ በቀር ቅዱስ የለም ብላ ስትናገር እንመለከታለን። ምን ማለት ነው? አዎ እውነተኛ በእውነት አዎ፣ ሰው እውነተኛ ቢሆንም ውሱን ነው። እግዚአብሔር ግን ዘላለማዊ የእውነት አምላክ ነው ለማለት ፈልጋ ነው። ቅዱስ ዳዊት በአንድ ወቅት ከሳኦል ጋር ተጣልተው ሳኦል ሊገለው ይፈልገው ነበርና በአንድ ወቅት ዋሻ ውስጥ ተጠልሎ ሳለ ሳኦል ዳዊት ወዳለበት ገባ ሰራዊቱ ዳዊት ሳኦል እንዲገለው ቢጋብዙትም ምንድን ነው ያለው ዳዊት አዎ እነሆ እግዚአብሔር በቀባውና ባከበረው ላይ ጻድቅ ሰው ነውና እና በሱ ላይ እጄን አልሰነዝርም ጻድቅ ዳዊት ነው ያኛው ንጉስ ነው ነገር ግን እግዚአብሔር በቀባው ላይ እጄን አልሰነዝርም አለ ነው የሚለን እንግዲህ እውነተኛ ሰው የሚባለው ይሄ ነው ማለት ነው እውነተኛ የሚባለው በእግዚአብሔር ሰው ላይ በአገልጋይ ላይ በካህን ላይ በክርስቲያን ላይ በማንኛውም ላይ በሆነ ባልሆነውን እጁን የማይሰነዝር ይልቁንም ከመጉዳት ይልቅ መጎዳትን አዎ የሚመርጥ ነው ማለት ነው። እንደዚህ ነው። በአንደኛ ሳሙኤል ምዕራፍ 24 ቁጥር 17 ላይ ዳዊትን አለው፣ እኔ ክፉ በመለሱብህ ፋንታ በጎ መልሰህልኛልና አንተ ከኔ ይልቅ ጻድቅ ነህ እኔ በጦር ልወጋ ልገልህ እየፈለግኩህ አንተ ግን ጊዜ ሰጥህና ቦታ ሰጥህ የመግደያ ቦታ አግኝተህ ትተኛልና አንተ ከኔ ይልቅ ምንድን አለ፣ ጻድቅ ነህ። አዎ እዚህ በአንደኛ ዜና መዋዕል 126 ላይ የእስራኤል መሳፍንትና ንጉሱ እግዚአብሔር ጻድቅ ነው ብለው ሰውነታቸውን አዋረዱ። አዎ ጻድቅ ማለት ምንድ ነው? ሰውነቱን ለእግዚአብሔር የሚያዋርድ ማለት ነው። እኔ ይገርምኛል። እዝራ ደግሞ የተናገረው አቤቱ የእስራኤል አምላክ ሆይ አንተ ጻድቅ ነህ፣ ዛሬም እንደሆነው እኛ አምልጠን ቀርተናል። እነሆ በፊትህ በበደላ ችን አለን። ስለዚህ በፊትህ ሊቆም የሚችል ማን ነው? እኛ ጻድቅ ብንሆን በትንሹ ነው። አንተ ግን ዘላለማዊ ጻድቅ ነውና በአንተ ፊት የሚቆም ማን ነው ሲል እንመለከት አለን። እዚህ ጻድቁ ኢዮብ ደግሞ በመጽሐፈ ኢዮብ ምዕራፍ 4 17 ላይ በውኑ ሰው በእግዚአብሔር ጻድቅ ሊሆን ወይስ ሰው በፈጣሪው ፊት ሊነጻ ይችላልን ይላል። ለዚህ ነው በመጠኑ ጻድቅ እውነተኛ ሙላ እንሆን እንችላለን። ነገር ግን እንደው ፍጹም እውነት እንዳይጠፋ ጥንቃቄ መኖር እንዳለበት ይነግረናል። በውኑ ሰው በእግዚአብሔር ፊት ጻድቅ ወይስ ንጹሕ ሊሆን ይችላል ወይ ሰማይም በእግዚአብሔር ዘንድ ንጹሕ አይደለም ይለናል። ሌላው እዮብ 17 9 ላይ ጻድቅ ግን መንገዱን ያጠነክራል እጁም ንጹሕ የሆነ ሰው ኃይልን እየጨመረ ይሄዳል። ያደርግልን መድኃኔ ዓለም ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ እንዴት ይችላል? ይላል ደግሞ መልሶ ይጠይቃል። ደግሞ እንዴት ይሆናል? ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ እንዴት ይችላል? ግን አዎ፣ አሉ ብዙ ወገኖቻችን በዚህ አይነት መልኩ ጻድቀን። ዮሐንስ ወንጌላዊ ጽድቅን የሚያደርግ ጻድቅ ነው እውነትን የሚኖር በእውነት የሚኖር ጻድቅ ነው ብሎ እንዳለ ማለት ነው። ዳዊት ደግሞ 11 አምስት ላይ እግዚአብሔር ጻድቅን ጻድቃንንና ሀጣንን ይመረምራል። አመፃን የወደዳት ግን ነፍሱን አዎ ጠልቷል። እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነት ግን ፊቱን ታየዋለች ይላል። አዎ እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነት ግን ፊቱን ታየዋለች ይላል። በድፍረትና በትቢት በመናቅም በጻድቅ ላይ የሚናገሩ የሽንግላ ከንፈሮች ዲዳ ይሁኑ ይላል። አዎ ዛሬ እኮ እንደ እግዚአብሔር ቸርነት ስለምንወጣ ስለምንገባ ነው እንጂ፣ በድፍረትና በትዕቢት በመናቅ በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ፣ መዝሙር 31 ቁጥር 18 ላይ ያለ ኃይለ ቃል ነው። መዝሙረኛው ልበ አምላክ ዳዊት በሌላው 37፥25 ላይ ጻድቅ ሲጣል ዘሩም እህል ሲለምን አላየሁኝም አለ። አዎ እግዚአብሔር ጻድቃን አይጠላቸውም ይገድፈውም እግዚአብሔር ለጻድቃን ጻድቃንን እግዚአብሔር አይጠላቸውም ብሏልና የጻድቅ አፍ ጥበብን ያስተምራል አንደበቱን ፍርድን ይናገራል መዝሙር 3730 ላይ ምን ይላል የጻድቅ አፍ ይሄ ነው ጻድቅ ማለት የጻድቅ አፍ ጥበብን ያስተምራል አንደበቱን ፍርድን ይናገራል ይለናል ልበ አምላክ ዳዊት በዚህ አይነት መልኩ የእግዚአብሔርን ቸርነት ይገልጠዋል መዝሙር ማን ነው ልባ ጥበበኛው ሰሎሞን ልጁ ደግሞ እንዲህ ይለናል። በረከት በጻድቅ ራስ ላይ ነው ይላል። በረከት መጽሐፈ ምሳሌ 16 ላይ በረከት በጻድቅ ራስ ላይ ነው። የጻድቅ መተሰቢያ ለበረከት ነው ይላል፣ ለበረከት ነው እኛ አሁን የምናከብራቸው ጻድቃን ለበረከት ስለሆነ ነው። ለበረከት ናቸው። በረከት አድርጎ ሰጥቶናል። አዎ የበረከት አባቶቻችን ናቸው። ይህን ነው ምሳሌ 10፥25 ላይ አውሎ ነፋስ ሲያልፍ ሀጥ አይገኝም ጻድቅ ግን የዘላለም መሰረት ነው ይለናላል። እንግዲህ ቅዱሳን አባቶቻችን ስለ ጻድቅነት ጥሩ አድርገው እየገለጡ አስቀምጠዋል። ወደ ነቢያትም ስንጓዝ አበይት ነቢያት፣ ደቂቀ ነቢያት እንዲህ ብለው ተናግረዋል። እንደውም ጻድቅ ይሞታል በልቡም ነገሩን የሚያኖር የለም፣ ምረተኞችም ይወገዳሉ፣ ጽድቅም ከክፋት ፊት እንደተወገደ ማንም አያስተውልም ብሎ ኢሳይያስ ሲናገር እንመለከታለን። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በወቅቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውም ይከስምላቸዋል ይለናል። ያድርግልን መድኃኔዓለም። ይህን ነው እንግዲህ እዚህ ትንቢተ ኤርሚያስ ደግሞ ኤርሚያስ በትንቢቱ 23፥5 ላይ እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉሥ ይነግሳል ይከናወንለታልም፣ በምድርም ፍርድንና ጽድቅን ያደርጋል። እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል። ፈጽም በት ለምሰርዋይ የሚለውን ነው የሚተረጉመው። ስለዚህ በእንዲህ ዓይነት መልኩ ቅዱሳንን እግዚአብሔር ያከብራቸዋል። ትንቢተ ሕዝቅኤል 33፥18 ላይ ጻድቅ ከጽድቁ ተመልሶ ኃጢአትን ቢሰራ ይሞታል። አዎ ጽድቅን ትቶ ወደ ኃጢአት ከተመለሰ ይሞታል። ስለዚህ ወደ ኃጢአት እንዳትመለሱ ተጠበቁ ብሎ ይናገራል ማለት ነው። ወደ ወንጌሉ ስንመጣ ደግሞ የማቴዎስ ወንጌል ምዕራፍ አንድ አስራ ዘጠኝ ላይ እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። ዮሴፍ ጻድቅ ነው። ዮሴፍ አረጋዊ ጻድቅ ብለን የምንለው ለዚህ ነው ማለት ነው። የማርቆስ 6:20 ላይ ሄሮድስ ዮሐንስ ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠባበቀው ነበር፣ እርሱንም ሰምቶ በብዙ ነገር ያመነታ ነበረ ይላል። ሄሮድያዳ እንዲገልላት ብትፈልግም ነገር ግን ሄሮድስ ዮሐንስ ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠባበቀው ነበረ ብሎ እንግዲህ በቅዱሳንን ሰዎች እንዴት እንደሚፈሯቸው ከጽርቃቸው ከእውነታቸው ይናገራል ማለት ነው። እዚህ ላይ ሮሜ ላይ ደግሞ የምናገኘው አንድ ጥቅስ አለ ሶስት 26 ላይ ራሱም ጻድቅ እንደሆነ በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጻድቁን ያሳይ ዘንድ ነው ይላል በዚህ ዘመን ጽድቁን ያሳይ ዘንድ ነው ራሱም ጽድቅ ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይለናል ሌላው ገላትያ 3፡11 ደግሞ ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ አይጸድቅም። ግልጥ ነው እውነትን አድርጎ በእውነት ተጉዞ ይጸድቃል እንጂ። አዎ ዕብራውያን 10፡38 ጻድቅ ግን በእምነት ይኖራል፣ ወደኋላም ያፈገፍግ ነፍሴ በረሱ ደስ አይላትም ብሎ ይናገራል ይላል። ሁለተኛ ጴጥሮስ ሁለት ስምንት ላይ ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች የሰኛ ኑሮ የተገፋውን ጻድቅ ካዳነ አው ስለ እግዚአብሔር ቸርነት ይናገር ነበረ ይላል። ዮሐንስ ራእይ 16 5 ላይ የውሃውን መልአክ ያለህና የነበር ጌታ ሆይ ቅዱስ ሆይ እንዲህ ስለፈረርህ ጻድቅ ነህ ይላል። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን እንግዲህ አቡነ ኤዎስጣቴዎስ ኢትዮጵያዊ ጻድቅ አባቱ ክርስቶስ ሙአ እናቱ ስነ ህይወት ይባላሉ በ1272 ዓ ም ሐምሌ 21 ቀን በብሥራተ ገብርኤል በሐማሴን ተወለደ ይላል ስሙን ማዕቀበ እግዚ ማዕቀበ አልፋ አሉት እድሜው ለትምህርት ሲደርስ መዝሙረ ዳዊትን እና መጻሕፍተ ቤተ ክርስቲያንን ተማረ ማለት ብሉኪዳን አርስዳ ዲቃውንት መነኮሳት ማለት ነው ከዚያ በኋላ ወደ ገዳም ወስደው ለእናቱ ወንድም ለአባ ዘካሪ አሰጡት። እሱም ጸጋ እግዚአብሔር እንዳደረበት አውቆ ልብሰ ምንኩስና አለበሰውና በጾም በጸሎት ኖረ። ከትቂት ጊዜ በኋላ ዲቁና ተሾሞ ሲያገለግል ጌታ ተገልጾ ለብዙዎች መምህር አድርጊያለሁና ከኢትዮጵያ እስከ አርማንያ ወንጌልን ስበክ። አንተን የሰማ እኔን ሰማ፣ አንተን ያልሰማ እኔን አልሰማም አንተን የተቀበለ እኔን ተቀበለ አው ብሎ እንደ ሐዋርያት አዞታል የሐዋርያት ሥራ ምዕራፍ አስር ላይ ማለት ማን የዮሐንስ ወን ማቴዎስ ወንጌል ምዕራፍ 10 ላይ እንዳለው ማለት ነው። ከዚያም ቅስና ተሾሞ ወንጌልን በማስተማር ብዙዎችን በሃይማኖት እንዲጸኑ አድርጓል። በዘመኑ ቀዳሚ ሰንበት ከእሁድ ሰንበት ጋር እኩል እንድትከበር አስተምሯል። በዚህም ምክንያት ቤተ ተክለ ሃይማኖትና ቤተ ኤዎስጣቴዎስ በሚል በተነሳው ክርክር ወደ እስክንድርያው ፓትሪያርክ ወደ አባ ቢንያሚን ሄዷል። እንዲሁም አጼ አምደ ጽዮን የአባቱ ሚስት በማግባቱ ገስጾታል። በዚህም ደግሞ እስኪፈስ ድረስ በጅራፍ ተገርፏል። ተአምራትን በማድረግ ሙማንን በመፈወስ አጋንንተን በማውጣት ድንቅ ስራን ሰርቷል። ወደ ኢየሩሳሌምም ሁለት ጊዜ ሄዷል። ከዛ አርማንያ ሄዶ ኢያሪኮ ደረሰና መርከበኞችን ቢለምናቸው ከለከሉት። አጽፉን ከባሕሩ ላይ አንጥፎ በስመስላሴ አማትፎ ልጆቼ አትጠራጠሩ ብሎ ሚካኤልና ገብርኤል በቀይ በግራ እንደ ቀዛፊ ጌታችን እንደ ሊቀሃመር ካፒቴን ማለት ነው ሆኖ አሻግሮታል። ከአርዲቱም አንዱ የማነብራን አብሳዲ ተጠራጥሮና ቂም ይዞ በመግባቱ ሰጥሟል። ወዲያውን ግን ጻድቁ ጸልዮ እንዲወጣ አድርጎታል። በዚህ ተአምር ተራሮች አርማንያና ቆጵሮስ እየዘለሉ በሰብአዊ ልሳን አመስግነው የጻድቁን ብቃት መስክረዋል። በአርማንያ 14 ዓመት አስተምሯል። በሕይወቱም ፍጻሜ ጌታ ስሙን ለሚጠራ መታሰቢያውን ለሚያደርግ ተስፋና ቃል ኪዳን ሰጥቶት በተወለደ በ80 ዓመቱ በ1345 ዕለተ ዓርብ በሰላም አርፎ በመርህምናም ቤተ ክርስቲያን ተቀውሯል። አጽሙን በቀዳማዊ ዮሐንስ ዘመነ መንግስት አንድ አርመናዊ ጳጳስ ወደ ኢትዮጵያ አምጥቶታል። ዕረፍቱ መታሰቢያ መስከረም 18 ቀን ነው፣ ይለናል አቡነ ኤዎስጣቴዎስ በብስራተ መላክ መወለዱ፣ ትምህርተ ቤተ ክርስቲያንን መማሩ፣ ቤተ ክርስቲያንን ማገልገሉ፣ በጾም በጸሎት በተጋድሎ መኖሩ፣ ወንጌልን መስበኩ፣ መገረፉ፣ መካናት ቅዱሳትን መሳለሙ፣ ኢየሩሳሌም ሄዶ ገዳማቱና አድባራቱን ማየቱ፣ ባሕርን በአጽፉ መሻገሩ፣ ታምራትን ማድረጉ፣ የማነ ብርሃን መስጠሙና የማነበራን በጸሎቱ ማውጣቱ ቃል ኪዳን መቀበሉ ወዘተ ይነገርለታል ይላል። ሰላም እብል ለዘረከብከ ሞገሰ ምስለ ፈጣሪ ትናገር ሶባያተ ሰላሰ ወስጣት ወዘ ሶትከ ዲበ በድነ ህፃን ነሰ ጊዜ አደውከ ማይበላተ ዛአልቦ አርማሰ በዘማነ ባይል እንዘተሰፍ ልብሰ መስከረም አስራ ስምንት ቀን አቡነ ኤዎስጣቴዎስ ኢትዮጵያዊው ጻድቅ ኤዎስጣቴዎስ ገብረ መስቀል ሚዲያ ነው ሰብስክራይብ ላይክ እና ሼር አድርጉ ቤተሰቡኑ ሰላም እግዚአብሔር ከሁላችን ጋር ይሁን